የልብ ነገር ከሚለው ታሪክ ከክፍል ሁለት የቀጠለ። ራሄል ከሬዲዋን ጋር ስታወራ አይቻት አላውቅም። ከኡስማን ጋር ደግሞ ሁሌም እንዴት ተጨቃጨቁ ነው። ስለዚህ ኡስማን ሊሆን እንደሚችል ገመትኩ። አሁን አልነግርህም ግን በቅርቡ ማወቅ አይቀርም አለችኝ። ካልሽሁን አላስጨንቅሽም አልኳት። እኔ ሁሌም ሰዎች አፈቀርን ሲሉ ይገርመኛል በፍቅር እና በስሜት መካከል ያለው ልዩነት አይታየኝም። አንድ ሴት አንድን ወንድ አፈቅርኩ ስትል ከሱ ጋር የስጋ ጥማቴን ማርካት ፈለግኩ እያለች እንደሆነ ነው የሚሰማኝ እንጂ የሚሰማኝ እንጂማ ሰው በአይነ ተያይቶ እንዴት አፈቅር ክላል? እውነተኛ ፍቅርም ሆነ ጥላቻ ያለው ትዳር ውስጥ ነው። የአንድ ሰው ትክክለኛ ማንነት የሚታወቀው አብሮ በመኖር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ፣ አብራችሁ ይቆዩ። አንድ ሴት ባሏን ስታፈቅር እውነተኛ ፍቅር ነው፣ ምክንያቱም አብራው የኖረች ሁሉንም ጉዱን እያወቀች ነውና የወደደችው። እንጅማ አንድ ወንድ በሳምንት ሶስት ቀን ከሁለት ከሁለትና ሶስት ሰዓት ላልበዛ ጊዜ ለሚያገኛት ፍቅረኛው መልአክ መስሎ መቅረብ በፍጹም አይከብደውም ሴቷም በተመሳሳዩ ለዚህም ይመስለኛል በፍቅረኛነት ከሰባት ዓመት በላይ የቆዩ ጥንዶች በተጋቡ በወራት ውስጥ ባሌ በፍጹም የማላውቀው ሰው ሆነብኝ፣ ሚስቴ እንደዚህ አይነት ሴት ነበረች እንዴ? ተባብለው ለፍች የሚዳረጉት የሚደረጉት ራሄል ልንለያይ ስንል እጇን ዘረጋችልኝ። ደነገኩ። ከመቼ ጀምሮ አልኳት፣ ልትጨብጠኝ እጇን መዘርጋቷ ገርሞኝ። ኦ ዞሮብኛል፣ አኩዬ፣ ይቅርታ አለችኝ እጇን እየሰበሰበች። በነጋታው ወደ ክፍል ስገባ ሀያትና ሀጅራ ብቻ ነው ያሉት፣ ራሄል የለችም። ሁለቱም ዝም ብለው ይተያያሉ። ሀጁ፣ ራሄል በሰላም ነው እየቀረችው አልኳት። ሁለቱንም እያየሁ እረመታለች ውሃ ልትገዛ ላውንጅ ሄዳ ነው አለችኝ ሀጅራ ሀያት ዛሬ በጣም ቀዝቅዛብኛለች ፈገግታ ጠፍቶባት የማያውቀው ፊቷ ዛሬ ጭር ብሏል ሀዩ ችግር አለ እንዴ አልኳት ከአጠገቧ እየተቀመኩ አኩዬ የሆነ የማማክርህ ነገር ነበረኝ ምን መሰለህ ቆይ ግን ቆንጆ ነኝ አይደል አለችኝ አይን አይኔን እያየች አዎ በተለይ እንዲህ ለምቦጭሽን ስትዘረግ ስትዘረግፊው በጣም ታምሪያለሽ አልኳት። የሳኩ ፊቷ ፈካ አለ። ሀጅራ እሬቾ ቀረች እኮ ብላን ተነስታ ሄደች። ሀጅራ ስትወጣ የክፍላችን ተወካይ ዮናስ ቲቸር ዛሬ እንዳልተመቻትና እንደማትመጣ ነግሮን ወጣ። ሁሉም ተማሪ ከክፍል ወጥቶ እኔና ሀያት ብቻ ቀረን። አክረሜ ገና እዚህ ግቢ ስንገባ ጀምሮ ጓደኛሞች ነን፣ አሁን ዓመቱ ሊያልቅ ነው እና አለችና ስልኳን አውጥታ ከነካካች በኋላ ፌስቡክ ላይ መልእክት አስቀምጨልሃለሁ፣ እየውና እናወራለን ብላኝ ትታኝ ሄደች። ሀዩ ዛሬ ምን ነክቷታል? በጣም ግልጽና ተጫዋች ልጅ ነበረች። ራሄልና ሀጅራ ሲመጡ ሀያት የለችም ብቻዬን ነኝ። ሀያትስ? አለችኝ ራሄል። እኔ እንጃ አልኳቸው የት እንደሄደች ለእኔም ግልጽ አይደለም ምንድነው እንዲህ ያበራ ያበራራት ቆይ ፌስቡክ ላይ ያስቀመጠችልኝ መልእክት ለማየት እነ ሀጅራን ትቻቸው ወደ ዶርም ሄድኩ ወይ ሰው ግን ልብ ማንጠርጠር ሲወድ ምን አለ እዛው ብትነግረኝ ውድ ውድና የተከበሯቸው የቻናል ቤተሰቦች ክፍል ሶስት ዶርም እንደገባሁ አልጋዬ ላይ ተዘርሬ ሀያት አስቀምጨልሃለሁ ያለችኝን መልእክት ለማንበብ ፌስቡክ ሜሴንጀሪን ከፈትኩ! ሁለት መልእክት አለኝ አንዱ ከራሂል ነው አኩሻ የመወደውን ልጅ እኮ ዛሬ አገኘሁት! ማታ እንገናኝና አሳይሃለሁ ይላል መልስ ይላል መልስ ሳልጽፍ የሀያትን መልእክት ከፈትኩት! የሀያት መልእክት ረዥም ነበር ቀደም ብላ አዘጋጅታው አብረን የነበርን ጊዜ ኮቢ ፔስት አድርጋ እንደላከችል ሊገባኝ። አክረሜ፣ ጥቁር ሂጃብ የምትለብስ ሴት እንደምትወድ ከነገርከኝ በኋላ ከጥቁር ሂጃብ ውጭ ለብሼ አላውቅም። ሴት እንደማትጨብጥ ካየሁ በኋላ ወንድ ጨብጭ አላውቅም። ሰውነቴ ላይ የተጣበቀ ቀሚስ ለብሼ ከተቆጣኸኝ ወዲህ ቅርፄን የሚያሳይ ልብስ በፍጹም አለበስኩም። ሃይማኖትህ ላይ ያለህን ክፍል ጥንካሬ በጣም አደንቅልሃለሁ። ሁሌም እንደ ወንድም ስትመክርን እና ስትቆጣን በጣም ነበር ደስ የሚለኝ። ግን አኩዬ በእነዚህ ሁሉ ወንድማዊ ቅርቤቶችህ ምክንያት ልቤ ውስጥ ከአንተ ሌላ መድኃኒት ያጣሁለት ህመም ተፈጥሯል። ወድጄሃለሁ። በእርግጥ ለወራት አፍኛው የነበረውን ፍቅሬን ዛሬ ያለ ምክንያት አልነገርኩህም። ትናንት ማታ ከራሄል ጋር ለብቻችሁ እንዳመሻችሁ ሳውቅ እንዳልቀድም በጣም ፈራሁ። የፈጣሪን ትዕዛዝ እጋፋለሁ ብልህ አትፍራ። እኔ ፈቃደኛ ከሆን ከአንተ ጋር ዛሬ ኒካህ ለማሰር ፈቃደኛ ነኝ። አፈቅርሃለሁ ይላል። ኒካህ ማሰር ማለት በኢስላማዊ ስነ ስርዓት መጋባት ማለት ነው። ሀያት ስለኔ እንደዚህ አይነት መልከታ ይኖራታል ብዬ ገምቼም አላውቅም። እኔ በፍጹም ከወንድምነት በዘለለ በሌላ እይታ ማናቸውንም አላየሁም ነበር። ቆይ ሀዩ ምን አይነት ልጅ ነበረች? ቀይ፣ ሁሌም ፈገግታ ከፊቷ ሳቅ ከንግግሯ መሀል የማይጠፋ ቆንጆ ልጅ ናት። ስትስቅ የሆነ ሁሉ ነገርን የመቆጣጠር ኃይል አላት። ለምን እንደ ሳቀች ሳታውቅ በሳቋ ኃይል ብቻ አብረሃት ትስቅ ተሰቃለፍ። ትንሽ ኩራት ተሰማኝ። በሀያት መፈቀር ደስ ይላል። ኤርሚያስና ዮናስ ወደዋት ወደዋት ቁም ስቅላቸውን ሲያዩ ዞርን ብላ አላየቻቸውም ነበር። ለካ መፈቀር በጣም ያኮራል። ያው በዚህ ዘመን አንበሳ መግደል የህገ ወጥ አደን ስለተባለ ጦርነትም ስለሌለ ማንንም ገድለን መኩራት አንችልምና ሴቶች አፈቀርናችሁ ሲሉን የአንበሳ መግደሉንም የመዝመቱንም አንድ ላይ ደርበን እንኮራለን። ምን ልበላት? የሀያትን ጓደኝነት ማጣት አልፈልግም። ደግሞም አሁን ላይ ከማንም ጋር ኒካህ ለማሰር ዝግጁ አይደለሁም። ግራ ገባኝ። ኦ ሀዩ፣ ምንድን ነው ያደረግሽ? ባትነግሪኝ ነበር የሚሻለው። የፈገር ጥያቄዋን አልቀበልም ካልኩ ጓደኝነታችን ሊጎዳ ነው። እሺ ካልኩ ደግሞ ሳልዘጋጅ ኒካላ ስር ነው። ኒካ ሳናስር ፎንቃ ፎንቃ እንጫወት ካለን ደግሞ ዝሙት ላይ ልንወድቅ ነው። ሀዩ ምን አይነት አጣብቀኝ ውስጥ ነው የከተተች? ቢሆንም ጓደኝነታችንም ሳይጎዳ የፍቅር ጥያቄዋንም ሳልቀበል ሀዩን አረጋግቼ ማቆየት ይኖርብኛል። የሰውን ልብ ከሰበርክ መልሶ መቅጠሙ በጣም ከባድ ነው። አብረ ስትሆን በመልካምም እንደሆነ ሁሉ ስትለያይም በመልካም መሆን አለበት። አሁን የማደርጋቸው ነገሮች ሀያትን መካከለኛ የጓደኝነት ሜዳ ላይ ለማቆየት ወሳኝ ናቸው። ከሀያት ጋር በጓደኝነት ከተለያየን ግን ከሀጅራና ራሄል ጋር ያለንም ጓደኝነት ይበላሻል። ብቻዬን መቅረቴ ነው። ከስልኬ ላይ አክሱም ሄደን የነበረ ጊዜ የተነሳነውን ፎቶ አውጥቼ ተመለከትኩት። መለያየት የለብንም አልኩ በልቤ በነገራችን ላይ የምንማረው ትምህርት ከኢትዮጵያ የቱሪዝም መስህቦች ጋር የተያያዘ ስለሆነ ወደ ተለያዩ ክፍለ ሀገር ጉዞ እናደርጋለን የመጀመሪያ አመት ተማሪ ስንለሆን የሰሜኑን የኢትዮጵያ ክፍል በደንብ ጎብኝተናል የምሳ ሰዓት ሲደርስ ራሄል ደወለችልኝ አነሳሁት ሰውዬ ለምሳ እየመጣን ነው የት ነህ አለችኝ ራሄል ዶርም ነኝ በቃ መጣሁ እዘዙ አልኳት ከአልጋዬ ላይ እየተነሳው ዛሬ ሀጅራም ከኛ ጋር ነው የምትበላው ምን እንዘዝ አለችኝ አሪፍ ያለ አሪፍ ያላችሁን እዘዙ ብዬ ስልኩን ዘግቼ ከግቢ ውጭ ወዲ ያለው ምግብ ቤት ሄድኩ ወደ ምግብ ቤቱ ስደርስ ሀያትና ራሄል እየተከራከሩ ነው የፔዳ በር ተገልብጦ ነው የተሰራው ከውስጥ ወደ ውጭ ስትወጪ እየገባሽ እኮ ነው የሚመስለው፣ ትላለች ራሄል። ታዲያ ለምን የዘበኞቹ ቤት ከውስጥ በኩል በሩ ላይ ተሰራ፣ ትላለች ሀያት። ሀጅራ ዝም ብላ ታያቸዋለች። እጄን ታጥቤ ስቀመጥ፣ አቦ አዲቡ በቃ የማያከራክር በማያከራክር አትከራከሩ፣ አለች ሀጅራ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል ሶስት እዚህ ድረስ አንብቤላችኋለሁኝ። የምጨረስላችሁ ይሆናል። ከተመቻችሁ ቀጥ ይበሉኝ፣ ካልተመቻችሁ ደግሞ አልተመቸንም በሉኝ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ